መልስ አሁን ያላ፣ ወደ በርሱ ግባ ያላ። እሺ ልጅቷ ያነሳችሁ ሀሳብ ላይ እንነሳን ነው። ኦኬ። ኢየሱስ ክርስቶስ ቅድም ምን ነበር የጀመርከው? ኢየሱስ ክርስቶስ አምላክ ካለው የለውም በሚለው ነው አይደለ? የጀመርከው የሄድከው? አዎ፣ አዎ። ስለዚህ አምላክ አለው የለውም ኢየሱስ ክርስቶስ ኢየሱስ ክርስቶስ ቃሉ ላይ እንነሳን ነው። አምላኬ ብሏል ወደ አምላኬ ወደ አምላካችሁ ወደ አባቴ ወደ አባታችሁ እሄዳለሁ፣ አድርጋለሁ ብሏል። ስለዚህ ኢየሱስ ክርስቶስ አምላኬ ብሎ ጠርቷል። አዎ ሰው ነው፣ አምላኬ ብሏል። ሰው ነው ኢየሱስ ክርስቶስ አምላኬ ብሏል። አምላኬ ብሏል። ሰው ነው እንደ አዳም ስለሆነ ሰው ነው። እንደ አዳም ስለሆነ አምላኬ ብሏል። ፍጹም ሰውነቱን አንድረ እናምናል። በኢየሱስ ክርስቶስ አምላክ የለው ራሱ ምንድን ነው? አምላክ አምላክ ያለው ኢየሱስ ክርስቶስ በስጋ መጣ እንጂ አምላክ አምላክ ያለው ማን ነው? ኢየሱስ ክርስቶስ አምላክ ያለው እግዚአብሔር አባቱ ስለዚህ አብ አምላኬ ያለው ሰው ስለሆነ ነው። ፍጹም ሰው ነው። ሰው ነው። አዳም ነው። ኢየሱስ እኔ ህጅል ነው አላልኩም፣ ጋኔን ነው አላልኩም። ሰው ነው እኮ። ስለዚህ አብ አምላኩ ነው። አይደለም ሰው ነው ፍጹም ሰው ስለሆነ ምን አለ አምላኬ አባቴ ብሎ ጠራ እንጂ አምላክ ስለሆነ ስለሚበልጠው ስለፈጠረው አይደል በደንብ ይበልጠዋል ማስረጃ እነሱ እሱ ሰው ነው አሁንም ቢሆን አልኩህ እኔ ልስጥ ማስረጃ ኢየሱስ ክርስቶስ ሰው ሆኖ ይናገራል ለምሳሌ ሲያለቅስ ይበልጠኛል ብሎ ተናግሯል ልክ ነው። አብ ከኔ ይበልጣልና ብሏል። አሜን ነው። ስለዚህ ይበልጣል። ኢየሱስ ክርስቶስ ሰው ስለሆነ በሰውነቱ አይ፣ ሰው ስለሆነ ለምን ይነግርሃል? እየነገረ እኮ ነው አብ ኢየሱስ ክርስቶስ አይ እኔ በስጋዬ ነው ግን ይሄን ሰው ስለሆንኩ ነው እንጂ በአምላክነቴ እኩል ነን ብለው እኔ እሺ ኢየሱስ ክርስቶስ ከመላእክ እንደሚያንስ እኔ ብነግርስ አይደለም ከአብ ከመላእክ ያንስ ነው በስጋዬ ለምን ይላል ሰው ነው እኮ አንድም ሰው ነው እያላችሁት በሰውነቱ እያላችሁ ያላችሁት እናንተ ናችሁ አይደለም እኛ ስለሆንን ሳይሆን እኛ ሳይሆን የምንለው እሱም የሚያደርገው ነገር ሁሉ ሲያለቅስ ብታየው ይተኛል። ለምሳሌ ፍጹም ተኝቶ ስለመተኛ ስለማልቀስ አላወራሁም። አብ ከእኔ ይበልጣል ሲል ጊዜ ይሄን ስል ግን በሰውነቴ ነው የሚበልጠኝ ብሏል። በሰውነቴ ነው የሚበልጠኝ ሳይሆን አዎ፣ በእርግጥም ብሏል እኮ የቱ ጋር ኢየሱስ ክርስቶስ የቱ ጋር ምዕራፍና ቁጥር ብቻ። ለምሳሌ እኔ አንድ ጥቅስ ልጥቀስልህ የቱጋ ነው ይሄን ስላችሁ ጊዜ በሰውነቴ ነው የሚበልጠኝ ያለው። እብራውያን ሁለት አንብበው እየሱስ ክርስቶስ አብ ከእኔ ይበልጣል ስል በሥጋዬ ነው ያለው። የቱጋ ብሎ አይደለም የሚያብራራልህ ስል ጊዜ ኢየሱስ ክርስቶስ በመሰረቱ በመጽሐፍ ቅዱስ ብዙ ጊዜ እንዳየው አብ ከኔ ይበልጣልና እኔ ከአብ ከላይ ያለ ሰው ሞክር። እስኪ አንቺ ውድ ነሽ፣ የክርስቶስ እስረኛ ሰላም፣ እንዴት ነሽ? ጸጋና ሰላም ይብዛልሽ። ሜትሽ ናሽ ውድ ነሽ፣ ሰላም ነው። እንዴት ነሽ? እንዴት ነሽ?

በህይወት ጉዳይ እንዴት ይቀልዳል? እንዴት ይህን በሰውነቱ እያለ ራሱን ይሸውናል? ሰው ሰው ነው፣ አይደለም ሰው አይደለም። የቱ ጋር ነው ኢየሱስ ክርስቶስ እኔ አብ ከእኔ ይበልጣል ስል በሰውነቴ ነው ብሏል አልከኝ? የቱ ጋር ነው? ስለ የለም ኢየሱስ ክርስቶስ እንደዚህ አላለም። ማለት አይጠበቅበትም ትለኛለህ። እንደገና መለሰ ያለ ክርስቶስ ትምህርት የሚኖር አምላክ የለውም ብሏል። ጣዖት አምልኮ ያለ እኔ ብዙ ጊዜ አንዳንድ ነገሮችን ላሳይ ለምሳሌ መጽሐፍ ቅዱስ ላይ አንዳንድ ነገሮች በኋላ እናያለን ወደነሽ ማውራት ትችላለሽ አትች አለሽ ሰላም ነው እንደም እንዴት ነሽ ደህና ነሽ ወይ እግዚአብሔር ይመስገን ደህና ነኝ አይ ማለት እኔ አይመቸኝም ብዙ ማውራት አልችልም ግን ማለት ነው አንተ ንጽጽር ከሆነ ምንም የማያውቁ ልጆች እያስገባ ከንጥቀም ጎትታቸው አምጣቸዋል እኮ። እኛ ተናገርን እኮ ምንም የማያውቁ ልጆችን እያስገባ አዋቂዎቻችሁ ስለሚፈሩን እኮ ነው። በግልጽ እዚህ መጥቶ ከወራ አንድ አዋቂ መትሉት በጣም ነው ማደንቃቸው። ወላሂ ላዚም ይኸው እንደዚህ አድርገን ናጨበጭብላቸው። ሂዱ እስኪ ድፍረቱ ካላችሁ ከሙስሊሞች ፊት አይደለም እነሱ እያስወራህን አይደለም፣ የነገሯቸው ይቅርታኛ፣ አንድ ላውራ። እያስወራህን አይደለም አለ። ከአዋቂዎቹ ለምን አይመጣም ስል እኛን እያስወራህን እኮ አይደለም ታዲያ አለ። ከአዋቂዎች ራሱን መመደቡ ነው። የጌታ ሰው ይመጭህ። እሺ ጥያቄሽ፣ ወድደው አሁን እንትን እያወራህ ያለው ስንተኛ ምዕራፍ ላይ ነው? ብትወዱኝ አብ ከእኔ ይበልጣል የሚለው ኢየሱስ ቀጣ እንደዚህ ነው። በነገራችን ላይ ክርስቲያን ፕሮቴስታንቶች በማንበብ በእውቀት በመነጋገር ያምናሉ። የምሬ ነው። እንደዛ ቢሆኑ ኦርቶዶክሶች በጣም ጥሩ ነው። አሁን የቀድሞ ልጅ አይታችኋታል፣ ስትሳደብ፣ ምን ስትል እቺ የሚለውን ቃሉን ለምን አንቀበልም ስትላት ነበር። ቃሉ የሚነገረውን እንዴት አላምን ከተጻፈ ስትል ነበር። አሁንም የቱ ጋና ያለው ብላ ትጠይቃለች። እነዚያ በስድብ ነው የሚያመቀቀም። እንደዚህ መሆን የለበትም። ቻላ ሰው ስህተት ላይ ሊሆን ይችላል። በቃ ያንን ነገር የተጻፈ ነገር ሰው ይዞ እንዴት አይሄድም? በስድብ እንዴት ንኳሹ ያላቸው ነገር ግን ያን ነገር የሰሙትን ነገር ይዘው ማለት ነው። ቢያንስ ቢጠይቁት ሲያለ እንዲህ ሲባል ሰምቻለሁ፣ ይሄ እውነት ነው ወይ? እንዲህ ሲባል በእናንተ እምነት እንዲህ አለ፣ ይሄ እውነት ነው ወይ? እንዲህ ብሎ ቢጠይቅ ምን ችግር አለ? ጠይቁ። እኔም እዬ የምነግራቸው ስለ እስልምና የሚነግራቸው ሁሉ ውሸት ነው። መቶ ፐርሰንት ነው የምነግራቸው መታቸው እኛን ጠይቆ የሰማችሁት ሁሉ ከዚያ ተቃራኒ ሆኖ ታገኝታላችሁ። ቃል ነው የምገባላችሁ፣ የምሬን ነው። ስለ እስልምና እንዲሰምቻለ ብሎ ማንኛውም ክርስቲያን ገብቶ መጠይቅ ይችላል። ማንኛውም ማህም ላሳይሽ አልአቡ አዕዘም ምኒ ይላል ፖስት ያደረኩት ቪዲዮ አለ እና ፓስተር ብርሃኑ እስልምና እንቀበላለሁ እችን ጥያቄ ከመለሳችሁ ብሎ የጠየቀን ጥያቄ አለ። ያን ጥያቄ መልሰንለታል። ስለዚህ ሁላችሁም ገብታችሁ የኔ አካውንት ውስጥ ሜንሽን ታደርጉታላችሁ። ቪዲዮን ደግሞ ኮፒ ሊንክ እና ሪፖስት አደርጋላችሁ። ለእሱ መልስ ነው፣ ለሌሎችም ደግሞ እስልምና ላይ ለሚያነሱት መልስ ስለሰጠን ሁላችሁም ገብታችሁ ሪፖስት አድርጉ። ባረካላሁ ፊኩም። እሱ ቀጥል ሰምታችኋል። ሳላል ፎሎ አድርጉት። ሁላችሁም እዚህ ሶስት ሺህ አምስት መቶ ሰዎች የሚለቃቸው እንግዲህ የሄዳችሁ ሼር አድርጉ። መልስ የሚሰጡ ልጆች እንትን አድርጉ እንትን ብላቸው ሸር አድርጉት ለሌሎች ተጠቃሚ የሆኑ ዘንድ እሺ። ለሽ ከኔ ጋናሽ ዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ኢየሱስ ክርስቶስ አብ ከእኔ ይበልጣል ብሎ ዮሐንስ ወንጌል ስንት ምዕራፍ 14 ቁጥር 28 ቁጥር 18 16 ቁጥር 28 ምዕራፍ 14 ቁጥር 28። እንተ እኮ አንድ መስበር ብቻ አይደለም ማንበብ ያለብን። ለምን እንደዛ እንዳለ እኮ ከላይ ጀምራ እየተረዳህ ነው መምጣት ያለብን። ደስ ከቁጥር 24 ልጀምሬ ነኝ። የሚወደኝ የሚወደን ቃለን ይጠብቅ፣ የማይወደኝ ቃሌን አይጠብቅም የምትሰሙኝ ቃልን የላከኝን አብ የምትሰሙ የላከኝ የላከ ቃል የላከኝ የአብ ነው እንጂ እኔ አይደለም። ከእናንተም ከእናንተ ዘንድ ስኖር ይህንን ነግሬያቸዋለሁ። አብ በስሜ የምልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራቸዋል፣ እኔም የነገርኋችሁን ሁሉ ያሳስባቸዋልና። ሰላምንም እተውላቸዋለሁ፣ ሰላምንም እሰጣቸዋለሁ። እኔ የምሰጠው ዓለም እንደምሰጥ አይደለም። ልባችሁ አይታወክ፣ አይፍራ። እኔ እሄዳለሁ፣ ወደ እናንተም እመጣለሁ እንዳልኋችሁ ሰማችሁ። የምትወዱኝ ብት ወደ አብ በመሄደ ደስ ባላችሁ ነበረ። ከሆነም በኋላ ታምኑ ዘንድ አሁን አስቀድሜ ሳይሆን ነግሬያቸዋለሁ ሳይሆን ነግሬያቸዋለሁ። ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርምና። ስለዚህ አሁን እዚህ ጋር ኢየሱስ እየተናገረ ያለው እኔ አብ ጋር እሄዳለሁ፣ ለእናንተ መንፈስ ቅዱስን እልካለሁ ብሎ ስናገር እኮ መንፈስ ቅዱስን እኮ አብ ይልክላቸዋል እኮ አይደለም ያለው። በስሜ የሚልክላቸው ነው ያለው። ስለዚህ ኢየሱስ እኮ አብ የሚያደርገውን ሁሉ የማድረግ ስልጣንና ኃይል አለው። መላክ ይችላል ማለት ነው። መንፈስ ቅዱስን መላክ ይችላል ማለት ነው። እንደት? ለምኑ ነው የሚያስልከው? አብ ነው የሚልከው። ለምኑ ነው የሚያስልከው? የኢየሱስ ክርስቶስ ስራ ምንድን ነው? አብን መለመን ነው። ኢየሱስ መንፈስ ቅዱስን እንዲልክ ማስረጃ አብልም ምን ነው የሚያስፈልገው? ዮሐንስ ወንጌል ምዕራፍ 14 ቁጥር 15

መልስ አይደለም። እዚች ጋር አንድ ጥያቄ ልጠይቅ እና ከዛ ወደዚህ እንመጣለን። ይሄን ጥያቄ ያዝ፣ በኋላ እንድትመልስ። ሌሎቹ ሌሎቹ ነቢያቶች ከነቢያት ጋር ታወዳድሪ ነው። እንሄዳለን። ችግር የለውም። ልነግርህ የፈለግኩት ጥያቄ ነው። እ ያዘው እና በኋላ ትመልስልኛለህ። ከዚህ ጋር የሚያያዝ ነው። እ ማስረጃ ልክ ሳወጣ ጊዜ ሌላ ሀሳብ ልታመጭ ኢየሱስ በራሱ ይልከላልሽና፣ አደለ አይደለም? አልኩሽ እና ለምኑ ነው አብ ነው የሚልከው? ለዚያ ማልኩሽ። አይስጣልሽ። ቆይ እንዲያመጣሁልሽ እና ንብባት ያተች ብቻ ነች። አጭረች ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ የሚሰጣቸው አንድ አንድ ስለሆኑ ነ እኮ። መጀመሪያ ከላይ እኮ ከቁጥር አንድ አንዱ ሌላውን እየለመነ አንድነት አለ። እንደ እራሱ ለምን አላከው? ከቁጥር አንድ ኮ ልባቸው ይታወቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በባተ በማለስለማሄዳዳራ ነው። አንድ ከሆኑ እራሱ ኢየሱስ ለምን አላከውም? ለምን አብን መለመን አስፈለገው? ኢየሱስ በለበሰው ስጋ ሞ የለመነው ኢየሱስ እኮ በአምላክ ዘላለማው ነው መላክ ይህ ስጋ የባህሪ አይደለም መለኮታዊ ባህሪ ነው አምላክ ነው የሚልከው አይደል እንዴ በራሱ መላክ ይችል ነበር እኮ መብላት መጠጣት ናቸው ባህሪ ቅድም ተባብለው ይለ አሁን እዚኛው ምዕራፍ ላይ ነው አባትን የለምናለው ያለው በዛኛው እኮ ዮሐንስ ራሱ ዮሐንስ በነስ በሚናገረው ወንጌል ላይ መንፈስ ቅዱስ ሊልካል አርሽን ቅድም አለ እንዴት ነው የሚልከው የሚለውን ደግሞ ሌላው የራሱ ቃል የኢየሱስ ክርስቶስ ቃል ነው የሚፈትነው እዛው ምን አለ? እኔ አብን ለምናለሁ እንድልካል። ስለዚህ ለምኖ አብ ነው የሚልከው፣ የስራው ባለቤት አብ ነው። የኢየሱስ ክርስቶስ ድርሻ ምንድን ነው? መለመን ነው። ሌላ አካል ምድለ አብና እርሱ እኮ አንድ ናቸው። በእርሱ በእርሱ እንድናምን። አይ የጥናቅር እሱ አሁን እኮ እዚህ ጋር አሁን አንተ ባወጣ ነው ምዕራፍ ላይ እኮ ከቁጥር አንድ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ ብለዋል። እሺ በእኔ እመኑ ሲል ምን ብላችሁ መኑ ማለት ነው? መልእክተኛነት ነው ነበረ በእኔ እመኑ ከማለቱ በፊት እኮ አብና ይኔ አንድ ነኝ ብሏላ። ወደ እሱም ብንመጣለን ያ ደግሞ ሌላ ቦታ ነው። ስለ እሱም ብንመጣለን አንድነቱ በአላማ ነው። ወደ እሱ እንመጣለን በመለኮት አይደለም። በእኔ መኑ ሲል ጊዜ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ በእኔ መኑ ያለው ስለ ኃጢአታችን ማስተሰሪያ ሊሆን ስለ ኃጢአታችን ሊሞት ሊያጸድቀን እንደመጣ በእርሱ አምነን የዘላለም ሕይወት እንድናገኘው ነዋ። ስለዚህ ስለ አምላክነቱ አይደለም ማለት ነው በእኔ እመኑ ሲል አሁን አንተ በእርሱ ካላመንክ እኮ የዘላለም ሕይወት የለህም። በእርሱ የሚያምን የዘላለም ሕይወት የለህም፣ አሁን አንተ በእርሱ ካላመንክ። ስለዚህ ኢየሱስ ክርስቶስ አብን ለምኖ ነው የሚያስልከው ማለት ነው አይደል? እንደ ቃሉ ቀጥታ፣ አዎ። ግን ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ስንመለከተው አብን የሚለምንበት ቦታ አለ፣ በራሱ የሚያደርግበት አለ። ነቢያቶቹ በሙሉ በራሳቸው አድርገው አያውቁም እኔ ከራሴ አንዳች አላደርግም እያለ ያለው ማን ነው? ኢየሱስ እኮ አድርጎታል። እኔ ከራሴ አንዳች ላደርግ አይቻለኝም እያለ አሁን አንተ ራሱ ኢየሱስ ክርስቶስ ነው ተመልሶ ይመጣል ብለህ ተስፋ የምታደርገው ዓለም ሁሉ ተስፋ የሚያደርገው ማለት ነው። አሁን ማናቸው ነቢያት እኳ ተመልሶ አይመጡም። ባታምነውም እኮ ይመጣል። በመጣ ወይ ከዛ እዚህ አትርገጭ እንጂ ዛ ጣድ ብዙ ስለ ስለምና ከጠየቅሽ ለመሽ ኢየሱስ ክርስቶስ አምላክ ሊያደርገው የሚችል ምንም ነገር ጨርሰሻል። ላይ ከሙታን መነሳቱ ማረጋገጫ ነው። አላዛር ተነስቶ በኋላ መነሳት የአምላክነት ምልክት ነው። አላዘር ተነስተዋል አልተነሳም? ነው ጥያቄ። አላዛር ተነስተዋል ተመልሶ ሞቷል። አል ተነስተዋል አልተነሳም? ስለመነሳት ነው አይደል? ኢየሱስ ክርስቶስ በተነሳ ጊዜ በርካታ ቅዱሳኖች መቃብራቸውን ከፍተው ተነስተዋል አልተነሱም? ኢየሱስ ከተነ ኢየሱስ እኮ በኢየሱስ መነሳት የተደረጉ ምልክቶች ናቸው። ድንቆች እና ታምራት እራሱ እራሱ የኢየሱስ ክርስቶስ አምላክነት ማረጋገጫ ነው። ጊዜ ሙታን ተነስተዋል መቃብራቸውን ከፍተው እያልኳት የተነሳ ሰው እያመጣሁላት የእሱን አምላክነት ነው የሚያሳየው። ለምን ኢየሱስ በተነሳ ጊዜ ስለተነሱ ምን አገናኘው? እኔ ትንሣኤና ህይወት ነኝ፣ የሚያምንብኝ ብሞት እንኳን ህያው ይሆናል ስላለው ብሎ የተናገረው ቃል ራሱ ኢየሱስ ገና ሄዶ ከመምጣቱ በፊት ዓለም ፍጻሜ ሳይደርስ ራሱ ምልክት ሆኖ የታየው ኢየሱስ በተነሳው ጊዜ ከመቃብር የተነሱት፣ ኢየሱስ በመጣ ጊዜ ደግሞ ሁሉም በእርሱ ያመኑት የምናቸው ማና ያስነሳቸው? ማን ያስነሳቸው? የክርስቶስ መንፈስ የክርስቶስ ትንሣኤ ኃይል ማስረጃ መነሳታቸው ራሱ ማስረጃ

ቦታውን ላላጽ ይችላል እንጂ ቃሉን አውቃለሁ፣ ቃሉን አውቃለሁ። ኢየሱስን ያስነሳው ማን ነው? ከሙታን መንፈስ ቅዱስ ማስረጃ። ኦኬ ሮሜ ምዕራፍ አስር ከቁጥር ዘጠኝ እስከ አስር ያለው አውጣ። በጣም ጥሩ። ስለዚህ ኢየሱስ ራሱን ድል አድርጎ አልተነሳም ማለት ነው። ሌላ አካል ነው ያስነሳው። አይደለም ሮም ምዕራፍ አውጣ። ኢየሱስ ራሱን አልተነሳም ማለት ነው አይደለ? እንሄዳለን እንደ ልነግርህ እኮ ነው። ኢየሱስ ማን ነው ያስነሳው ላልከው ነው። ሞትን ድል አድርጎ ተነስተዋል። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልብ አምኖ ይጸድቃልና በአፉ መስክሮ ይድናልና። አሁን አንተ ይሄንን ቃል አምነህ ካልተቀበልክ የዘላለም ህይወት የለህም። ተምርች ነው ኢየሱስ ያለው ህይወት አለው። በእውነት ኢየሱስ የሌለው የዘላለም ጃነብ ተፈርደበታል። ገና አይፈረድም፣ አሁን የተፈረደ ህይወት ነው ያለው። ኢየሱስ ክርስቶስን ከተቀበልክ ግን አይ

የጌታ ጸጋና መንፈስ ያደረባችሁ ካላችሁ መግባት ትችላላችሁ። በጸጋ የምትኖሩ